ማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ ለወላዲተ አምላክ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። እንደሰማችሁት ነው። እኛ ባሊያ ማህተቦች ለአምላክ ስንሰግድ በዚህ አይነት መንገድ እንሰግዳለን ብሎ የስግደቱ እንዴት እንደሚሰግድ ይነግረናል። ነገር ግን በዛው በተመሳሳይ ለአምላክ እንደምንሰግደው በተመሳሳይ መንገድ ለማርያምም እንሰግዳለን አለ። ይሄ ብቻ አይደለም። ለጻድቃኖችና ለቅዱሳኖች እንዲሁ ለአምላክ እንደሰገድ ነው እንሰግዳለና። ነገር ግን የምንለየው በምንድን ነው? ለአምልኮትና ለጸጋ በሚል ነው። አምላክ በመጽሐፍ ቅዱስ ላይ ዘጸአት ምዕራፍ 34 ቁጥር 14 ላይ ስትመለከቱት ስሙ ቀናተኛ የሆነው እግዚአብሔር ቀናን ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ለሌላ አምላክ አትስገድ ብሎ ሲናገር አምላክ ቀናተኛ እንደሆነ ይናገራል። ለእርሱ የሚደረገውን አምልኮ አይነት ለሌላው እንዲሰጥበት እንደማይፈልግ ይናገራል። ከአምስት ቁጥር ከ9 እስከ አስር ስትመለከቱትም በሚጠሉኝ እስከ ሶስተኛ እስከ አራተኛ ትውልድ ድረስ የአባቶቻቸውን ኃጢአት በልጆቻቸው ላይ ማመጣ፣ የሚወዱኝን ትእዛዜን የሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ፣ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ፣ አትስገድላቸው፣ አታምልካቸውም ይላል። እግዚአብሔር ቀናተኛ አምላክ ነው። አምልኮቱን ለማንም እንዲሰጥበት እንደማይፈልግ ይናገራል። ነገር ግን ለአምላክ እንደዛው እንደሚሰገደው ለሌላ አካላትም ይሰገዳል። በጣም የሚገርማችሁ አምላክ ብለው ከሚሉት መካከል ሶስቱ አካላቶች ለአብ እንሰግዳለን ብለው በተመሳሳይ ለአብ ስግደትን ያቀርባሉ። በተመሳሳይም ደግሞ ለወልድ ስግደት ይገባል ብለው ለወልድም ስግደት ያቀርባሉ። ለመንፈስ ቅዱስም ስግደት ይገባል ብለው ለመንፈስ ቅዱስም ስግደትን ያቀርባሉ። ኦኬ፣ ለእነዚህ አካላቶች እሺ፣ አምላክ አምላክ ለሚባሉ ናቸው በል። ነገር ግን አምላክ ብለው ለሚያስቧቸው በሰገዱበት መጠን ለቅዱሳን፣ ለጻድቃን ለሚሏቸው እልፍ አላፍ የሚባሉ ለእነሱ ስግደትን ያቀርባሉ። እንዴት ነው የሚሰግዱት? ልክ ለአምላክ እንደሚሰግደው አንድ ሰው ለእናቱ ይቅርበኝ ብሎ እግሯ ላይ ሊደፋ ይችላል። እግር ላይ መደፋትን አይደለም ማውረው። ልክ ለአምላክ እንደሚሰገደው ለምሳሌ እኛ ሙስሊሞች ተክቢራተል ኢህራም አድርገን ሰላትን እንሰግዳለን። ልክ ለዛ ለአምላክ እንደምንሰግደው ለሌላ አካላቶች ስግደትን ስናቀርበው አስቡ፣ ይህ በጣም አደገኛ ነገር ነው። አላህ ስብሐነው ተዓላ በሱረቱል ሐጅ ምዕራፍ 22 ቁጥር 77 ላይ ያ አዩሃ አለዚነ አመኑ ርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉ ኸይረን ለዐለኩም ቱፍሊሑን ይላል። እናንተ ያመናችሁ ሰዎች በስግደታችሁ አጎንብሱ፣ በግንባራችሁም ተደፉ፣ ጌታችሁንም ተገዙ፣ በጎ ስራም ስሩ፣ ልትደኑ ይላልና ብሎ ሲናገር ትመለከታላችሁ። ልክ ለአላህ ስብሐነው ተዓላ አጎንብሼ እንደሰገድኩት እንዲሁም ደግሞ በግንባሬ እንደተደፋሁት ለሌላ አካል

ከአላህ ውጭ ለሌላ አካል ሊሰገድለት የሚገባ ማንም የለም ስላችሁ፣ ለአምላክ ልክ እንደተሰገደው እንደሰማችሁ ታስቀድሞ ልክ ለአምላክ እንደሰገድ ነዋል፣ ልክ ለአምላክ በሰገድ ነው መጠን እስካሁን ከላይ ያሳዩችሁ ባሉት መንገድ ለቅዱሳኖች ለማርያም እንሰግዳለን ይላል። አምላክ ግን ምንም አይመስለውም። ልክ ለአምላክ አምልኮት እንደምታቀርቡት ለሌላ አካል ብታቀርቡ፣ ልክ ለአምላክ እንደምትጾሙት ለሌላ አካል እንጾማለን ትላላችሁ።